ሪስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መጋቤ ሐዲስ ፍሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠቅላይ ቤተ ክህነት የገዳማት መምሪያ ክፍል ዋና ጸሐፊ ክቡር አባታችን በላገቤነት ቀሲስ ደራጀው ያለው የማዕከላዊ ጎንደር የምስራቅ በለሳ ቤተክህነት ወረዳ ስራ አስኪያጅ ክቡር አባታችን አባ ብርሃነ ሰላም ሞሀባው የሙት አንሳ ቅዱስ ሚካኤል ገዳም ዘገበዝ፣ የተከበራችሁ የመንግስትና የግል የሚዲያ አካላት ሙሉ ጥሪያችንን አክብራችሁ የተገኛችሁ ሁላችሁ እግዚአብሔር ፍጹም ሰላም ለምን አለፈታችሁ። ያዘን በራሪ ዋጅነት በጸሎት እንጀምራለን። ጸሎቱን ያደርጉልን ብፁዕነታቸው ብፁዕ አባታችን አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብራና መጻሕፍት ሊቀጳጳስ ይሆናሉ።

ሰባዊ ዛሬ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግስት ያን ትናትና ያንተናትና ኃይል ክብር፣ ምስጋና ለዘላለሙ። አቤ መቤታችን ቅድስት ድንግል ማርያም መላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን አሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላች ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ወይ ደስ ይበልሽ ሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረትን ለምኝልን አጤታችንን ያስተሰርይልን ዘንድ አማላጅ ነዘላለም አሜን። ራችሁ ሰላም እንደምን አደራችሁ። ለምን አረፈዳችሁ? ሁላችሁም እንኳን በናችሁልን። ጋዜጣዊ መግለጫው የተዘጋጀው በጽሁፍ ስለሆነ በዚሁ በተዘጋጀበት አላም የሚቀርብ ይሆናል። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ መቃርዮስ የካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መንፈሳዊ ተልዕኮ ተቀብላችሁ ለአገልግሎት የምትፋጠኑ ብፁዓን ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ካህናትና ዲያቆናት፣ የመንግሥትና የግል ሚዲያ ተቋማት፣ የማህበራዊ ሚዲያ ባለሙያዎችና ጥሪተኞች ስለተገኛችሁ ተጋባዥ እንግዶች ጥሪያችንን አግብራችሁ ስለተገኛችሁ በሎሎ እግዚአብሔር ስም ልባዊ ምስጋናችንን ለማቅረብ እንወዳለን። ወደ እለቱ ጋዜጣዊ መግለጫ ከመግባታችን በፊት ሐዋርያው ቅዱስ ዮሐንስ በራዩ እንሆ ሁሉን አዲስ አደረጉ አደርጋለሁ፣ አዲስ ሰማይና አዲስ ምድር ናየው፣ ፊተኛው ሰማይና ፊተኛዊቱ ምድር አልፈዋልና ባህርም ወደ ፊት ሄ በማለት እንደተናገሩ ነው። በማያልቀው ቸርነቱ መግቦቱና ጠብቆቱ የዘመናት ባለቤት ልዑል እግዚአብሔር ወቅትን እያፈራረቀ አዲስ ዓመት ይሰጠናል። ዛሬም ቁጣውና ምረቱ በደላችንን በትዕግስት አሳልፎን ለ2018 ዓ ም የዘመን መለወጫ ደርሰናል። እዚህ የተገኛቸው እንግዶቻችን ይህንን መርሃ ግብር ቀጥታ ስርጭት የምትከታተሉ በተለያየ ሁኔታ ውስጥና በተለያየ የዓለም ክፍል የምትገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገረን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማዊ ሕይወት ራስን ለእግዚአብሔር በማስገዛት ትህትናን ገንዘብ አድርጎ እያንዳንዷን ሰዓት አንደበትን ጉልበትንና ሀብትን ለእግዚአብሔር በመስጠት ያለ ምንዝና ሀብት ንብረት አላፊ የሆነው ንግስና ውበትን በመላቅ ቤተሰብና ዘመድን ተለይቶ በመውጣት በገዳም ውስጥ በስራ ታበ ተወስኖ መስቀሉን ተሸክሞ መኖር መሆኑን ትነግረናለች። ለዚህም ፋናዎቹ በብሉይ ኪዳን ከነበሩት ታላላቅ ነቢያት ውስጥ የነቢዩ ኤልያስን የነቢዩ ኤልሳ እና የነቢዩ ሄኖክን ህይወት መመልከት ይቻላል። ኤልሳ አባትና እናት ያለው በአስራ ሁለት ጥማድ በሬ የሚያርስ የነበረ ባለማዊ ህይወት ሲኖር ምንም ያልጎደለበት ነበር። ነገር ግን የእግዚአብሔር ነቢይ ኤልያስ ተከተለ ብሎ ጥሪ ሲያቀርብለት ምንም ሳያቅማማ በሬዎቹን አርዶ ለህዝቡ አብልቶ አባትና እናቱን ተሰናብቶ ወደ ቀርሜሎስ ተራራ፣ ወደ ምድረ በዳ፣ ወደ በረሃ ነቢዩ ኤልያስም ተከትሎ ወጣ። ነቢዩ ሄኖክም ቤተሰብ መስርቶ የሚኖር የነበረ ነገር ግን የበለጠ እግዚአብሔርን ለማገልገል ስለፈለገ አኗኗርና አካሄዱን ከእግዚአብሔር ጋር በማድረጉ እግዚአብሔር ይሰውሮታል። በአዲስ ኪዳንም ሕይወትን በጌታችን ገዳማትን ገዳማዊ ሕይወትን በጌታችን በኢየሱስ ክርስቶስ ተባርኮና ስርዓቱ ተዘርግቶ ተሰጥቶናል። ያዳምን በደል ይሽር ዘንድ በስጋ ከድንግል ማርያም የተወለደው መድኃኒዓለም ይህ ሕይወት የቅድስና መሆኑን እንድንረዳው ከሁሉ አስቀድሞ የባድረከው መሆኑን ልብ ልንለው ይገባል። በነቢያትና በሐዋርያት ያላበቃው ገዳማዊ ሕይወት በግራጅ ቦና የሚከተሏቸው ብዙ ቅዱሳን ንዑዳን ብሩካን፣ ጻድቃን አባቶቻችንና እናቶቻችን በፍጹም ተጋድሎ ለጽድቅ በክተው ገዳማዊ ሕይወት ገድሉንና ትሩፋትን ኖረው አሳይተውናል። ቅዱስ ጳውሎስ በዕብራውያን ምልክቱ ላይ የነቢያትና የሐዋርያትን ተጋድሎ እንዲህ ሲል ያስረዳናል በድንጋይ ተወግረው ሞቱ ተፈትነው በመጋዝ ተሰንጥቀው በሰይፍ ተገድለው ሞቱ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፌል ሌጦ ለብሰው ዞሩ ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይላል ስለ ስሜ ቤቱን ወንድምና እህቶቹን ወይም አባትና እናቱን፣ ሀብትና ንብረቱን የተወሉ መቶ እጥፍ ይቀበላል የተባለው ዓለምን ንቀው ለተከተሉት ገዳማዊን ጭምር የተነገረ ቃል መሆኑን ቤተ ክርስቲያናችን ታስተምረናለች። ዛሬም በተለያዩ ገዳማት ውስጥ ግርማ ሌሊቱን፣ ድምፀ አራዊቱን ታግሰው ስለ ዓለም ሰላም፣ ድህነት ሌት ተቀን የሚማጸኑ በሶማሌና ባርመሞ ያሉ መለኮሳይትና መነኮሳት ይገኛሉ። ከእነዚህ መካከል በሙታንሳ ሚካኤል ሚካኤላንድነት ገዳን የሚገኙ መነኮሳትን መጥቀስ ይቻላል። ከዚህ ቀደም እንደሚታወሰው የካቴት 14 ቀን 2017 ዓ ም በአዲስ አበባ ዋቢ ሸበሪ ሆቴል በተሰጠው ጋዜጣዊ መግለጫ በገዳኑ የነበሩ ችግሮች፣ የተሰሩ ስራዎችና በቀጣይ የሚሰሩ እቅዶችን በተመለከተ ዝርዝር ጉዳዮች ተነስተዋል። ገዳማውያኑ የሚቀምሱት እህል፣ የሚለብሱት ልብስ እንዲሁም በሱባይ የሚወሰኑበት ባት እንደሌላቸው በተፈጥሯዊ እና ሰው ሰራሽ አደጋዎች እየተፈጠሩ መሆናቸው ይታወሳል። ያሉባቸውን ዘርፈ ብዙ ተግዳሮቶች ከግምት በማስገባት ከሕዝበ ክርስቲያኑና ከተቋማት በተገኙ ድጋፎች የእህልና የአልባሳት ድጋፍ የተደረገ ሲሆን የእናቶች ባት ግንባታ ተጠናቆ እናቶችን ማስገባት ተችሏል። ገዳሙ በኢኮኖሚ ነፃነት እንዲኖረው ራሱን እንዲችል ለማድረግ በጠቅላይ ቤተ ክህነትና በሀገረ ስብከቱ እውቅና በገዳሙ ስም የባንክ አካውንቶች ተከፍተው ይፋ ተደርጓል። ገዳሙም የተለያዩ ፕሮጀክቶችን በወረዳ ቤተ ክህነት በሀገረ ስብከትና በጠቅላይ ቤተ ክህነት ጸድቆ በሊቃነ ጳጳሳት ቡራኬና የቅርብ ክትትል እየተደረገበት ከምዕመናን በሚገኙ ድጋፍ ስራዎች እየተሰሩ ይገኛሉ። እነዚህን የልማት ስራዎችን ለማከናወን የሚያስችል ገቢ የማሰባሰብ ሂደት እቅዶችን በመንደፍና በመዋቅራዊ ተግባራዊ ለማድረግ እየተንቀሳቀስን እንገኛለን። ለአብነትም ገዳሙ ያለበትን አሁናዊና ተጨባጭ ሁኔታ የሚገልጹና የሚያሳዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማ ቀኖና፣ እንዲሁም ትውፊት በጠበቀ መልኩ በቴሌቪዥንና ሬዲዮ ማስታወቂያዎችን በማስተላለፍ ህብረተሰቡ መረጃው ኖሮት ድጋፍ እንዲያደርግ ጥረት ተደርጓል። በማህበራዊ ሚዲያ በመጠቀም ለታቀዱት የልማት ስራዎች የሚያስፈልገውን ገቢ ለማሰባሰብ ጥረት ተደርጓል። በዚህም እስካሁን 29 ሚሊዮን 750 ስድስት መቶ ሃያ ሺህ ብር የገንዘብ ድጋፍና ስድስት ሚሊዮን ሁለት መቶ ስምንት ሺህ ስምንት መቶ አስር ብር የሚገመት የአይነት ድጋፍ ማሰባሰብ ተችሏል። በሙት አንሳ ቅዱስ ሚካኤል አንድነት ገዳም የተጀመረው ፕሮጀክት አስራ ስምንት ወራትን ያስቆጠረ ሲሆን በእነዚህ ጊዜያት በመጀመሪያው ምዕራፍ የፕሮጀክቱን ከአርባ አምስት በመቶ በላይ ማሳካት ተችሏል። ከነዚህም መካከል የእናቶች በዓትና የእንግዳ ማረፊያ በጥሩ ሁኔታ ተገንብቷል። ለገዳማዊ እንቅስቃሴ የማይኖችና አዳጋች የነበረው መንገድ 179 ሜትር ተራራ ተቦርብሮ በአርማታ ደረጃ ተሰርቶለት አገልግሎት መስጠት ጀምሯል። የቤተ እግዚአብሔር ግንባታ ተከናውኖ ሙሉ ቁሳቁስ ተሟልቶ እየተገለገሉበት ይገኛል። በተደጋጋሚ የሚገጥመውን የምግብ አቅርቦት ችግርና የአቅም ውስንነት በተወሰነ መልኩ ተፈቷል። በዘላቂነት ለመቅረፍም ጥረት እየተደረገ ይገኛል። ምንኩስናና ሥራ የአንድ ሳንቲም ሁለት ገጽታዎች በመሆናቸው ገዳማውያኑ የዕደ ጥበብ ውጤቶች የሚያመርቱበትን ማምረቻ ሼድ ግንባታም ተከናውሯል። ለስራው የሚያስፈልጉ መሳሪያዎችና የጥሬ ዕቃ ግብዓቶችም ተሟልተዋል። ስለሰራው ከሌሎች እና እውቀት እንዲኖራቸው መንጎሳት ሙያዊ ሥልጠና በብቁ ባለሙያዎች እንዲወስዱ ተደርጓል። የሻማና የጧፍ መስሪያ ማሽኖች ግዥ ተፈጽሞ ወደ ስራ ወደ ምርት ተገብቷል። አካባቢው በርሃማና በተደጋጋሚ በድርቅ በመሆኑ የአካባቢ ጥበቃ ሥራዎች እየተከናወኑ ይገኛሉ። ወደ ገዳሙ የሚያደርስ ስምንት ኪሎ ሜትር ደረጃ አንድ የጠጠር መንገድ ተሰርቶ ለአካባቢው ህብረተሰብ ጭምር አገልግሎት በመስጠት ላይ የሚገኛል። አስቸጋሪ የነበረው የጋቢውን መልክዓ ምድር እጅጉን በአማረ መልኩ ተገንብቶ ተጠናቋል። በአሁኑ ሴት ከተማ የገዳሙን ራስን የመቻል እንቅስቃሴ ለማጠናከር የንዋያትን ቅዱሳት መሸጫ እንዲሁም የችርቻሮና የጅምላ መሸጫ ሱቆች ተከፍተዋል። ለእናቶች መለኮ ሳይት ብቻ አገልግሎት የሚሰጥ ደረጃውን የጠበቀ ሻውርና የመጸዳጃ ቤት ተገንብቷል። ለግንባታ አገልግሎት የሚውል የሲሚንቶ ማውኪያ ማሽን፣ የብረታ ብረት እና የእንጨት መስሪያ ማሽኖች ግዥ ተፈጽሟል። ከመንግስት ተቋማትና ከሚመለከታቸው አካላት ጋር ውይይቶችን በማድረግ የገዳሙ ይዞታ ህጋዊ የማድረግ ሥራ ተከናውኗል። ለአብነት ትምህርት ቤት ለቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት መካከለኛ ደረጃ ጤና ጣቢያ እና ሌሎች አስፈላጊ የልማት ስራዎች የሚሰሩበት ህንፃ ግንባታ የሚገነባበት ሰላሳ ሺህ ካሬ ሜትር ቦታ በሀሙስት ከተማ ላይ ከመንግስት በሊዝ ተረክቧል። ገዳሙን ከማስተዋወቅና ግንዛቤ ከመፍጠር አኳያ በቤተ ክርስቲያን አገልግሎት ላይ የሚገኙ ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ መምህራን ወንጌልና ዘማሪያን ቦታው ድረስ ተገኝተው ገዳሙ ያለበትን ሁኔታና እየተሠሩ እየተሰሩ ያለ ስራዎችን እንዲመለከቱ ተደርጓል። የቅዱስ ሚካኤል በረከቱን ምልጃውንና ታምሩ የሚገልጽና ገዳሙን ከማስተዋወቅ አኳያ በዲያቆን አቤል መክብር ማር ሚካኤል የሚል ዝማሬ ተሰርቶ ቀረጻውን በገዳሙ ላይ ተከናውኖ በማቶት ሚዲያ አማካኝነት ለህዝብ እንዲደርስ ተደርጓል። አሁንም በይታ ላይ ይገኛል። የቤተ ክርስቲያን አህቲ እንደመሆኗ ትኩረታቸውን ሃይማኖታዊ ይዘት ላይ አድርገው ከሚሰሩ ሚዲያዎች ጋር በመተባበር ገዳሙን ለምእመን ተደራሽ እናደርጋለን ባለው መሰረት በተለያዩ ሚዲያዎች ዘጋቢ ፊልሞችንና ሰፊ ማብራሪያዎችን ለምእመኑ ተደራሽ ተደ ከገዳሙ ወደ ጸበል ቦታና ከጸበልተኞች ማደሪያ ወደ ጸበል ቦታ የሚወስደው አስቸጋሪ የተራራ መንገድ የነበረ ሲሆን ተራራው የተቆረጠ ደረጃ ተሰርቶለት ለአቅመ ደካሞችና በሕመም ላይ ሆነው ፈውስን ለሚጠብቁ ጭምር ለእንቅስቃሴ ምቹ እንዲሆን ተደርጎ ግንባታው ተጠናቋል። በገዳሙ የሚታየው የልማት እንቅስቃሴ አበረታች የሚባል ቢሆንም ገዳማውያኑ ካሉበት ችግር አንጻር በተሻለ ፍጥነት መስራት እንዳይከናወኑ ግን ተግዳሮቶች ማጋጠማቸው አልቀረም። ከእነዚህም መካከል በግንባታ እቃዎች ላይ ከጊዜ ወደ ጊዜ የሚስተዋል የዋጋ ልዩነት፣ ሰውሰራሽና ተፈጥሯዊ ችግሮች ዛሬም ድረስ የራሳቸውን አሉታዊ ተጽዕኖ በመፍጠራቸው በገዳም ውስጥ ስራ የሚሰራባቸው ቀናት ውስን መሆን ማለትም ገዳማውያኑ የሚያከብሯቸው በዓላት ሲቀነሱ በወር ውስጥ የሚሰራባቸው ቀናት ከአራት እስከ አስራ አራት የሚወሩት ቀናት ብቻ መሆኑ በዋናነት መጥቀስ ይቻላል። እነዚህ ተግዳሮቶች ተቋቋሙ እያለፈ እስካሁን የተከናወኑ ስራዎች በተለይ የእናቶችን ችግር በመቅረፍ ደረጃ ጥሩና ገንቢዎች ናቸው። ይህ የልማት ስራ ቀጣይነቱን ወደ አባቶች መነኮሳት በማድረግም ስራዎች ተጀምረዋል። በትኩረት የተሰሩ ከሚገኙ ስራዎች መካከል የአባቶች ባት ግንባታ ሥራ፣ የአባቶች ቤተ እግዚአብሔር ግንባታ ሥራ፣ የእንጨትና የብረታ ብረት ውጤቶች ማምረቻ ሽድ ግንባታ ሥራ፣ የእህል መጋዘን ግንባታ ሥራ፣ የጸበልተኞች ማረፊያ ቤት ግንባታ ሥራ፣ የቅዱስ ሚካኤል ህንፃ ቤተ ክርስቲያን ግንባታ ሥራ፣ የውሃና የመብራት አገልግሎት እንዲያገኙ የማድረግ ስራ፣ የአብነት ትምህርት ቤት፣ የአስኳላ ትምህርት ቤት፣ መካከለኛ ደረጃ ክሊኒክ የንጽህና መጠበቂያ ማቴሪያሎች ማምረቻ፣ የምግብ ማቀነባበሪያና የከብት እርባታ በቀጣይ ከሚሰሩ ስራዎች መካከል ተጠቃሾች ናቸው። በገዳሙ የሚከናወኑ የልማት ስራዎችን ከፍጻሜ ደርሶ ገዳማውያኑ ካሉባቸው ተደራራቢ ችግሮች እንዲወጡ ለማድረግ በቀጣይ የሚሰሩ የልማት ስራዎች ማከናወኛ ሁለት መቶ አስር ሚሊዮን ብር የሚያስፈልግ ሲሆን ሁለት ዓመት ከስድስት ወር እስከ ሶስት ዓመት ያህል ይህንኑ የልማት ስራ ለማጠናቀቅ የግንባታ ወቅት የሚያስፈልግ በመሆኑ ለዚህ የሚሆን ድጋፍ ለማሰባሰብ የተለያዩ መርሃ ግብሮች የሚከናወኑ ይሆናል። ለአብነትም ጥቅምት 16 ቀን 2018 ዓ ም ከቀኑ አምስት ሰዓት ጀምሮ በሚልንየም አዳራሽ ገዳማዊ ልማት ለቤተ ክርስቲያን ትሩፋት በሚል መሪ ቃል ብዙሃን ሊቃነ ጳጳሳት እና ሊቃውንተ ቤተ ክርስቲያን በተገኙበት የገቢ ማሰባሰቢያ ጉባኤ ይኖረናል። ይህ ጉባኤ ሰፊና ከአስር ሺህ በላይ ሰዎች የታደሙበታል ተብሎ የሚጠበቅ ጉባኤ ሲሆን በእኛ በኩልም ዝግጅታችንን አጠናቀናል። በተመሳሳይ መልኩ በጎንደርና በባህር ዳር ከተሞች ጉባኤዎች የሚካሄዱ ይሆናል። የተለያዩ ባዛሮችን በማዘጋጀት በገዳሙ ላይ የሚመረቱ የተለያዩ ሽልማቶችን የያዙ የሎተሪ እጣው ተዘጋጅተው ለምዕመኑ የሚቀርቡ ይሆናል። በተለያዩ ሚዲያ ገጾች አሁንም እየሰራናቸው ያሉ ገዳሙ የማስተዋወቅና ገቢ የማሰባሰብ ስራም ይቀጥላል። በፍትሐ ነገስት ፍትህ መንፈሳዊ አንቀጽ 16 ቁጥር 125 እስከ 127 እንደተገለጸው ምጽዋት ምሕረት ነው። እግዚአብሔር ከሰጪዎች ጋር የሚሰጥ ከተቀባዮች ጋር ሆኖ የሚቀበል በመስጠትና በመቀበል በሰዎች መካከል መተሳሰብና መረዳዳት እንዲኖር ባለጸግነትን ለባለጸጎች የሚሰጠው ከእነርሱ የሚያንሱትን እንዲያስተናግዱበት ነው ይላል። ስጡ ይሰጣችኋል ተብሏልና። በምጽዋት የተጠቀሙ ብዙዎች ናቸው። በቅዱስ ወንጌል እንደምናነበው ምናሴ ጠላቶቹ ከመከሩበት መቅዘፍት የዳነው ምጽዋትን በመመጽወቱ ነው። የጌታን ትእዛዝ ፍቃድና ትምህርት መሰረት አድርገው ያስተማሩ ቅዱሳን ሐዋርያት ካለው የሚሰጥ ብፁ ነው በሚል አይለቃል የምጽዋትን ነገር ትኩረት ሰጥተውት እናገኛለን። ከዚህ በተጨማሪ በመጽሐፍ ቅዱስ ላይ በሰፊው ስለ ምጽዋትና ከመስጠት ስለሚገኘው በረከት ተጽፎ እናገኛለን። ጠቢቡ ሰለሞን ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱን መልሶ ይከፍለዋል ይላል። ዛሬም በዚህ በእኛ ዘመን ለዓለሙ ሰላም ለሰው ልጆች ሁሉ ድህነት ዞትር የሚማጸኑት እነዚህ ገዳማውያን በተለያዩ ችግሮች እየተፈተኑ ነውና ያሉባቸው ችግሮች ተፈተውላቸው ዓለሙን ትተው የሄዱበት የምንኩስና ህይወት ፈጣሪን መማጸር ላይ ብቻ ትኩረት እንዲያደርጉ ሁሉም ምእመን ባለው በጸጋ በእውቀቱ በጉልበቱና በገንዘቡ ድጋፍ እንዲያደርግ በልዑል እግዚአብሔር ስም ጥሪ እናቀርባለን። ወስብሐት ለእግዚአብሔር። በተለይ ለእናንተ ላመሰግን የምፈልገው የሚዲያ አካላት እናመሰግናችኋለን። ሁል ጊዜ በማስታወቂያ ስራችሁ የሙት አንሳ ቅዱስ ሚካኤል አንድነት ገዳም እንደ መመሪያ አድርጋቸው እግዚአብሔር በበረከት መናቸኋል። የገዳማት አባቶች በረከት ረከት የማይለያቸው እናመሰግናቸዋለን። በዚህ በመቀጠል ማህበረ ቅዱሳን የሚያደርገው እንቅስቃሴ ልባ መስቃናችንን እናመሰግናለን። ብዙዎች መግለጫ በሚሰጡበት ጊዜ ምን ትናገሩ ሰዎች አላችሁ። አባቶቻችን ማወቅ ስናውቃለን ምንናገር ደግሞ እንሆናል እናውቃለን። ዛሬ የምናጎመርምበት ሳይሆን ወደ እግዚአብሔር የምንጸልይበት ለር ወቅት ነው፣ ሰዓት ነው። ሀገራችንን ያለችበትን ሁኔታ ከጦርነት ወጣ ወደ ሰላም የሚታወቅበት አመት ያድርግልን ብለን ምንወስ ነው። ይህ ማህበር እያደረገ ያለው እንቅስቃሴ ከእውነቱ አዲስ አበባ ያለው መነኮሳት ለው ያን በረሃቢ ያጡ ነበር። አራት ኪሎ ሆኖ ማውራት አይደለም። የቅዱስና ስፍራ ያሉትን ወደ ገዳማት መመልከት፣ እነዚያ ያሉት በሙት አንሳ ቅዱስ ሚካኤል አንድነት ገዳም የወንዶቹ ቤት ማየት ያስለቅሳል፣ ያስለቅሳል። በመላው ዓለም የምትገኙ ኢትዮጵያውያን ገዳሙ ቤተክርስቲያኑ መሰራት አለበት፣ የአባቶች ማለፊያ መሰራት አለበት፣ ትምህርት ቤቱ መሰራት አለበት፣ ሆስፒታል መሰራት አለበት። የጀመራ ስትቀጅ ያስደስታል። እግዚአብሔር ባልቃ ይብላል። በጣም ጠንካራ ልጆች አሉ። በማይወሩ የተደራጁ በማይበሩ የተጠናከሩ ጎ ጎጆች አሉና ጥንካሬያችሁን እግዚአብሔር እየባረቀ እየቀደሰ ጉልበት ሰጣችሁ እግዚአብሔር ይቀጥላችኋል። እናንተ ግዲ አካላት ቤተክርስቲያናችሁ ውለዷት። እኛ ልንሳሳት እንችላለን። ቤተክርስቲያን ባሉና አትሳሳትም ነገ ማለች ወደፊት ትኖራለች። እኛ ልንሞት እንችላለን። ልጆቻችን ሊቀጥሉ ይችላሉ። ስለዚህ መከራ ቢደርስባችሁ፣ ፈተና ቢደርስባችሁ ለቤተ ክርስቲያናችሁ ስትሉ በቅን እንድትሰሩ መልእክትን አስተላልፋለሁ። እዚህ መጥታችሁ ለሙት አንሳ ቅዱስ ሚካኤል አንድነት ገዳም መልእክት ለማስተላለፍ ሂዳያቸውን ይዛችሁ የመጣችሁ እውነቱን በማይወርስም ልባ ቀርባለሁ ምስጋና አቀርባለሁ። ይህ ገዳም እነስራው ይህ ገዳም ተሰርቶ ለፍጻሜ እንድናበቃ በአረብ አለም በአረብ ዓለም ያላቸው፣ በእስራኤል ያላቸው፣ በአውሮፓ ያላቸው፣ በአውስትራሊያ ያላቸው፣ በካናዳና በአሜሪካ በአፍሪካ ሀገርም ያላቸው በተለያየ ዓለም የኢትዮጵያ ህዝብ ያልተበተንበት የለም የለምና ለዚህ ገዳም እንድትረዱ መልእክትን አስተላልፋለሁ። ስላዳመጣችሁን አመሰግናለሁ።

ጉባኤያችንን የባረከ አምላካችን ሆይ ይህ ወራት የበረከት ወራት፣ ይህ ወራት የስምምነት ወራት፣ ይህ ወራት የፍቅር ወራት አድርግልን ዘንድ እንለምናለን። የታመሙትን የታመሙትን የምንፈወስበት የተጨነቁትን የምንማልምበት የታመሙትን የታመሙትን የምንፈወስበት አመት ያድርግልን። የምሕረት አመት፣ የሰላም አመት፣ የደስታ አመት